እንኳን ደስ አላችሁ። ክብርት ወይዘሮ አዳነች አቤቤ የአዲስ አበባ ከተማ ከንቲባ፣ ክብርት ወይዘሮ ቡዜና አልከድር የአዲስ አበባ ከተማ ምክር ቤት አፈጉባኤ፣ ክብርት ወይዘሮ አይናለም ንጉሴ የፌድሪ የገቢዎች ሚኒስትር፣ የተከበራችሁ የአዲስ አበባ ከተማ ምክር ቤት አባላት፣ የተከበሩ አቶ ሞገስ ባልቻ የአዲስ አበባ ከተማ ብልጽግና ጽሕፈት ቤት ኃላፊ ክቡር አቶ ደበሌ ቃበታ የፍድሪ ጉምሩክ ኮሚሽን ኮሚሽነር፣ የተከበራችሁ የአዲስ አበባ ከተማ ካቢኔ አባላት፣ የተከበራችሁ የፌዴራል እና የአዲስ አበባ ከተማ በልዩ ልዩ ደረጃ የምትገኙ አመራሮች፣ የተከበራችሁ እና የተወደዳችሁ የክፍለ ከተማ አመራሮች፣ የገቢ ተቋም ሰራተኞች፣ ክቡራን የአዲስ አበባ ከተማ ታማኝ ግብር ከፋዮች። ክቡራትና ክቡራን በቅድሚያ በዛሬው እለት በአዲስ አበባ ከተማ ደረጃ በግብር ከፋይነታችሁ እውቅና ያገኛችሁና ለሽልማት የበቃችሁ ታማኝ የግብር ከፋዮች እንኳን ደስ አላችሁ ለማለት እፈልጋለሁ። ይህ የእውቅና ስነ ስርዓት እየተካሄደ የሚገኘው የኢትዮጵያ ብሔር ብሔረሰቦች እና ህዝቦች የጋራ አሻራ የአብሮነትና ጀምሮ የመጨረስ ትግላችን መገለጫ የሆነው ታላቁ የህዳሴ ግድብ ተጠናቆ በተመረቀበት ማግስት፣ እንዲሁም የአገራችን የከፍታና የማንሰራት ዘመን ማሳያ የሆኑት አገራዊ ታላላቅ ፕሮጀክቶች በተመረቁበት በተጀመሩበት ማግስት መሆኑ ታላቅ ትርጉም አለው። መንግስት ሀገራችን መካከለኛ ገቢ ካላቸው ሀገራት ተርታ ለማሰለፍ የተለያዩ እቅዶችን ነድፎ ወደ ስራ የገባ ሲሆን በዋናነት ትኩረት አድርጎ እየሰራ የሚገኘው ደግሞ አገር በቀል የኢኮኖሚ ማሻሻያዎችን በጥናት ላይ ተመስርቶ ተግባራዊ ማድረግ ነው። ከነዚህም ውስጥ አንዱ በገቢ ሰብሳቢ አካላት ሊሰበሰብ የሚገባውን ገቢ በማሳደግ በሀገር ውስጥ ከሚፈጠረው ሀብት መንግስት ተገቢውን ድርሻ በማግኘት ማግኘት የሚችልበትንና ልማት የሚያረጋግጥበትን ሁኔታዎች ማመቻቸት ነው። በዚህም መሰረት ዜጎች የሚፈልጉትን ፈጣን የኢኮኖሚ እድገት ለማረጋገጥና ሀገሪቱ በየዓመቱ የምታቀዳቸውን እቅዶች ለማሳካት ለልማት እቅዶች ማስፈጸሚያ በግብርና በታክስ አማካኝነት የሚሰበሰበውን ገቢ በማስፋት ማሳደግ ይገባል። ክቡራትና ክቡራን፣ የፌዴራሉ መንግስትም ሆነ በአዲስ አበባ ከተማ አስተዳደር ከዓመት ዓመት ገቢ የሚሰበስ የመሰብሰብ አቅማቸው በማሳደግ ዜጎችን የልማትና የፍትሐዊ ተጠቃሚነት ጥያቄ ለመመለስ ከፍተኛ ትኩረት ሰጥተው በመስራት ላይ ይገኛሉ። እኔ ወደ ፌዴሬሽን ከአማራ ክልል ወደ ፌዴሬሽን ምክር ቤት አፈ ጉባኤነት ስመጣ የአዲስ አበባ ከተማ ገቢ 43 ቢሊየን ብር እንደነበር አስታውሳለሁ። አሁን ከ200 ቢሊየን ብር በላይ ገቢ ሰብስበዋል አዲስ አበባ። ይሄ ደግሞ የእናንተ ውጤት ስለሆነ እንኳን ደስ አላችሁ ማለት እፈልጋለሁ። መንግስት በሀገር ውስጥ ከሚፈጠረው ሀብት በከተሞች እድገት በወጣቶች የስራ እድል ፈጠራና በአጠቃላይ በዜጎች የኢኮኖሚ ተጠቃሚነት ላይ እያከናወናቸው ባሉ ዘርፈ ብዙ እንቅስቃሴ ጉልህ የሆኑ ውጤቶች ተመዝግበዋል። የዜጎችን ኢኮኖሚያዊና ፍታዊ ተጠቃሚነትን ለማረጋገጥ እንዲቻል መንግስት እስካሁን ድረስ በሀገሪቱ ከሚፈጠረው ሀብት ግብርና በታክስ ገቢ ለመሰብሰብና የሰበሰበውን ገቢ ወደ ልማት ለማስገባት ከፍተኛ ጥረት በማድረግ ላይ የሚገኝ ቢሆንም በቀጣይም የዜጎችን በተለይም የአዲስ አበባ ከተማን አዳቢ አዳጊ ፍላጎት በበቂ ደረጃ ለማሟላት የመንግስትና የግብር ከፋዩ ማህበረሰብ ይበልጥ ተቀናጅቶ መስራት እጅግ አስፈላጊ ይሆናል። በሆነም በመሆኑም አገሪቱን ከህድነት ለማላቀቅና እና የዜጎችን ተጠቃሚነት ለማረጋገጥ የከተማ አስተዳደሩን ገቢ የመሰብሰብ አቅም ይበልጥ ማሳደግ ያስፈልጋል። ከሀገራዊ ለውጡ ወዲህ በተሰሩ የሪፎርም ስራዎች የታክስ አሰባሰብና አስተዳደር ስርዓትን በማዘመን የህግና የአሰራር ስርዓቶችን በማሻሻል ገቢ የመሰብሰብ አቅማችንን በየአመቱ በከፍተኛ ሁኔታ እየጨመረ መጥቷል። በዚህም ውስጥ የግብር ከፋይ ማኅበረሰብ ድርሻ ከፍተኛ ነው። በመሆኑም እናንተ ግብር ከፋዮች፣ በተለይም አሁን በዚህ መድረክ የምትገኙት ታማኝ ግብር ከፋዮች ለሀገራችሁም ሆነ ለከተማ አስተዳደራችን ልማት ላበረከታችሁ ከፍተኛ አስተዋጽኦ በራሴና በፌዴሬሽን ምክር ቤት ስም ልባዊ ምስጋና ይንስ አቀርብላችሁ በታላቅ ኩራት ነው። ክቡራትና ክቡራን፣ በአሁኑ ጊዜ በአዲስ አበባ ከተማ የሚታየው ሁለንተናዊ ለውጥ ያለ እናንተ ታማኝ ግብር ከፋዮች ተሳትፎ ይሳካል ተብሎ አይታሰብም። እናንተ ግብር ከፋዮች አዲስ አበባ ከተማ እንደገና እንድትሰራ አድርጋችኋልና ከፍተኛ ምስጋና ይገባችኋል። እንኳን ደስ አላችሁ። የከተማ አስተዳደሩ አመራር፣ የክፍለ ከተማ አመራር፣ በተለይም ክብርት ከንቲባችን ለከተማው እድገት እንዲሁም አዲስ አበባ ከተማ የአፍሪካ ከተሞች ምሳሌ እንድትሆን የምታደርጉትን ጥረት መንግሥት እጅግ ከፍተኛ አድናቆት ያለው መሆኑን ላረጋግጥላችሁ በዚህ አጋጣሚ እወዳለሁ። በመሆኑም የለውጥ ጉዞ እንዲቀጥል እያሳሰብኩ የግብር ከፋዩን መሰረታዊ አገልግሎት አሰጣጥና የመልካም አስተዳደር ጥያቄዎች በየጊዜው እየፈተሹ መፍታት ሁሌም የትኩረት ማዕከላቸው እንዲሆን በዚህ አጋጣሚ ላሳስብ እፈልጋለሁ። በመጨረሻም ክብርት ከንቲባ ዛሬ ለታማኝ ግብር ከፋዮች የሰጡት እድል እና ፕሪቪሌጅ በጣም የሚመሰገን ነው። ክቡር ጠቅላይ ሚኒስትራችን ከአሁን በፊት ከሳምንት በፊት ለፌዴራል ግብር ከፋዮች የሰጡት እድል አለ ተመሳሳይ ድል በመሆኑ ይሄንን በማድረግዎት ለክቡር ጠቅላይ ሚኒስትራችንም ለክቡር ከንቲባችንም ከፍተኛ ምስጋና በዚህ አጋጣሚ ላቀርብ ወዳለሁ። እጅግ በጣም አመሰግናለሁ።